ሰላም ሰላም የናይል አካዳሚ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። የዚህ ቻናል አዲስ የሆናችሁ ላይክ፣ እንዲሁም ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ማንኛውም ይህን ቪዲዮ የሚመለከተው ሁሉ ሰብስክራይብ ማድረጉን መርሳት የለበትም፤ ምክንያቱም እናንተ ሰብስክራይብ ባደረጋችሁ ቁጥር ለኛ ትልቅ አስተዋጽኦ ስለሚያደርግ እናንተ ደግሞ ይህንን አማርኛ ማንበብና መጻፍ ለማትችሉት ደግሞ ረጋ ብላችሁ ከፊት የለቀቅናችሁ ቪዲዮዎችን ስላሉ እነሷን ወደ ኋላ ተመልሳችሁ ማየትና ቪዲዮ መከታተል ትችላላችሁ። ከዚህ በተጨማሪ ደግሞ ትንሽ ማንበብና መጻፍ የምትሞክሩ ካላችሁ ደግሞ እነዚህን ቪዲዮዎች ረጋ ብላችሁ እያንዳንዳቸውን ማየት ይጠበቅባችኋል። ምክንያቱም መጀመሪያ ጀምራችሁ የምታቋርጡት ከሆነ አንደኛ ለኛ ያለው የሰዓት እይታ እየቀነሰብንም ስለሚሄድ እናንተም ደግሞ ውጤት ስለማታገኙበት ከመጀመሪያው እስከ መጨረሻው ረጋ ብላችሁ ለመመልከት ሞክሩ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም፣ በሌሎችም የሶሻል ሚዲያ አማራጮች ልታናገሩን ትችላላችሁ። አማርኛን በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉና እንድታነቡ እናደርጋለን። እናንተ የሚጠበቅባችሁ ራሳችሁን ዝግጁ አድርጋችሁ ለመማር ብቁ አድርጋችሁ ከመጣችሁ ብቻ በቀላል ጊዜ ብቻ ለውጥ እንድታመጡ የምናደርግበት ቻናል ነው። የሰው ልጅ ትልቁ ነገር ምን አለመሰላችሁ እችላለሁ የሚለውን ሐሳብ ብቻ ይዞ ከመጣ በአጭር ጊዜ ግዴታ፣ ሦስት ወር እና አራት ወር እንደ ገደብ ያዝነው እንጂ ሊሆን አይችልም። ምክንያቱም እናንተ እችላለሁ ብላችሁ ራሳችሁን ካሳመናችሁትና መማር እፈልጋለሁ ብላችሁ ራሳችሁን አሳመናችሁ ከመጣችሁ በአጭር ጊዜ ብቻ እንድትለወጡ እናደርጋለን። ዋናው ዓላማው የሰው ልጅ ከምንም ከማንበብ ውጭ ያለን ሰው እንዲያነብና እንዲጽፍ እንዲሁም ደግሞ በሰዎች ፊት እጣትን ከመስድድ ለመቆጠብ እያደረግነው ያለ ጥረት ስለሆነ እጣትን ወይም እጅን ሰዶ ከመፈረም ይልቅ ብዕር እስክሪብቶ ይዞ መፈረም ትልቅነት ነው። ምክንያቱም በዚህ ቴክኖሎጂ በረቀቀበት ዘመን ሰው እንዴት እጣቱን ሊልክ ይችላል? ስለዚህ እናንተ ደግሞ በማንኛውም ተቋም ላይ ሄዳችሁ እጃችሁን ከመስደድ ይልቅ ብዕር ይዛችሁ ለመጻፍ ትበቁ ዘንድ እኛ የዘወትር ድጋፋችን እያጠናከርን ነው ያለ ነው። እናንተ የሚጠበቅባችሁ በውስጥ መስመር ገብታችሁ መማርእና እንዲሁም ደግሞ በውስጥ መስመር መማር ለማትችሉ ደግሞ ዩቲዩብ ላይና ቴሌግራም ግሩፕ አለ፣ እዛ ላይ እየገባችሁ እንድትማሩ ከወዲሁ እናሳስባለን። ዛሬ ይዤላችሁ የመጣሁት እንደምታውቁት አጫጭር ዓረፍተ ነገሮች በተጨማሪም ለሕይወታችን ጥሩ የሚባሉ ጥቅሶችን መረጥ መረጥ እያደረኩ ጣል ጣል እያደረኩባቸው ናቸው ያሉት። እነሱን ረጋ ብለን አብረን መመልከት እንችላለን። እስከ መጨረሻው አብራችሁን ቆዩ። አማርኛ አጫጭር ዓረፍተ ነገሮችን ማንበብና መጻፍ

ውን ደረጃውን መጠቀም መጠቀም አለብህ አለብህ። የስኬት መውጫ ሊፍት የለም፣ የግድ ደረጃውን መጠበቅ አለብህ። ስኬት ከሊፍት ላይ ወጣችሁ የምታውቁ ሰዎች ካላችሁ ታውቁታላችሁ ከላይ ወደታች ታች ወይም ከታች ወደ ላይ አንዴ ዝም ብሎ ሽው አድርጎ የሚወስድ ነገር ነው። ስኬት ግን እንደዚህ አይደለም ስኬት ወድቀን የምንነሳበት ተነስተን የምንወድቅበት ብዙ ህይወትን የምናሳልፍበት ነው እንጂ እንደዚሁ እንደ ሊፍት አንዴ ቁጭ ብለንበት እዛ ወስዶ የሚያስቀምጠን አይደለም ስለዚህ ስኬትን ለማግኘት ውድቀት ግዴታም ስለሆነ ውድቀታችን ደግሞ ለስኬታችን መሰረት ስለሆነ ሁሉንም ነገር በትዕግስት ማሳለፍ ይጠበቅብናል ዋናው አላማው ይሄ ነው ሌላውን ዝርዝር ሀሳብ እናንተ ጨምራችሁ ልትረዱት ይገባል እንደ አጠቃላይ ብላችሁ ግን ይሄ ነው ማለት ነው ብስለት ብስለት የሚጀ ሶሪ፣ በድጋሚ እዚህ ጋር ያው ምን የምትለው ይቻለው የሚጀምረው ለማለት ነው፣ የሚጀረው ነው ያልኩት። ስለዚህ ስታነቡ እናንተ የሚጀ ምረው ብላቸው አንብቡት። የሚጀምረው ከሌላ ሰው ከሌላ ሰው በላ በላይ ራስህን ራስህን ማክበር ማክበር ስትጀምር ስትጀምር ነው ነው። ብስለት የሚጀምረው ከሌላ ሰው በላይ ራስህን ማክበር ስትጀምር ነው። እውነት ነው። ብዙዎቻችን ራሳችን ማክበር ስንጀምር ሌሎችን ማክበር እንጀምራለን። ስለራሳችን ማወቅ ስንጀምር ሌሎችን ማወቅ እንጀምራለን። ያ ማለት ራስህን ማክበር አለብህ ሲባል ራስ ወዳድ ነህ ወይም ራስ ወዳድ ሁን እያልኩ አይደለም። ራስ ወዳድ መሆን ሰልፊሽ መሆን እሱ አይደለም። ይሄ ሀሳብ የሚገልጸው እሱን አይደለም። ብስለት የሚጀምረው ራስ ማክበር ስትጀምር ነው። ራስህን መሆን ስትጀምር ነው። በራስህ ጫማ መቆም ስትችል ነው። በራስ ጫማ መቆም ስትችል ራስን መሆን ስትጀምር፣ ከዛ በኋላ ምን ይሆናል? ሰዎችን ማክበርና ስለ ሰዎች ብዙ ሀሳብ ደህንነትን ትመኛለህ ማለት ነው። ስለዚህ መጀመሪያ ራስን ማወቅ አለብህ ለማለት ያክል ነው። ገና ከአሁኑ ገና ከአሁኑ ተስፋ ተስፋ ከቆረ።

አታቅም አታቅም። ገና ከአሁኑ ተስፋ ከቆረጥክማ ምን ያክል እርቀት መሄድ እንደምትችል አታቅም። ማንኛውንም ስራ ስንጀምረው ትወድቃለህ። ይሄ ግልጽ ነው። ማንኛውንም ስራ ስትጀምረው አንዳንድ ሰዎች ካልሆኑ በስተቀር ሲጀምሩ ቀጥታ ስኬት ላይ አይደርሱም። ነገር ግን ሲጀምሩ ይወድቃሉ፣ ይነሳሉ፣ ይወድቃሉ። የመውደቅ የመነሳት የስኬት ምልክት ነው ብያለሁ መጀመሪያ። ስለዚህ ማንኛውም ነገር ስንጀምረው ተስፋ መቁረጥ አስፈላጊ አይደለም። ረጋ ብለን ማየት ይጠበቅብናል። ትዕግስት ያስፈልገናል፣ ጽናት ያስፈልገናል። ከዛ በኋላ ነው ከወደቅነ ከተነሳነ በኋላ ነው ትክክለኛውን መንገድ ልናገኘው ምን ችለው ቀጥ ብለን መጀመሪያ እንደ በጣም ትክክለኛ መንገድ የምናገኝ ከሆነ ነገ ባጭሩ እንደምንወድቅ ምንም ጥርጣሬ የለውም። ነገር ግን ስንጀምረው ምን ወድቅ ምን ደናቀፍ ብዙ ስቃይ የሚበዛበት ከሆነ ህይወት ተላንተ ነው ነገ ትልቁ ውጤት ላይ እንደምደርስበት ጥርጣሬ የለውም። የፈተናዎች የፈተናዎች መብዛት መብዛት ህይ ወትን ህይወትን ትርጉም ትርጉም ያላት ያላት ያደርጋታል ያደርጋታል የፈተናዎች መብዛት ህይወትን ትርጉም ያላት ያደርጋታል። ፈተና በበዙብን ቁጥር ብዙ አማራጮች መንገዶችን ስለምናይ መንገዳችን እያሰፋነ ስለምንሄድ ህይወታችን ትርጉም ታገኛለች። ካልተፈተነ ማለፍ አንችልም። የሚወድቅ የተፈተነ ነው። ያልተፈተነ ይወድቅም አይደለም። ስለዚህ ፈተናችን አንጥለው፣ ፈተናችን አንጥለው። ትልቁ የስኬት መንገድ የምናገኘው በፈተናችን እና በውድቀታችን መካከል ስለሆነ ማንኛውም ሰው ሲፈተን ፈተናዎችን ተጋፍጦ ለማለፍ እንጂ ሾልኮ ለማለፍ እንዳትሞክሩ።

የማይችል ነበር። ይሄ ግልጽ ነው። ማንኛውም ሰው ችሎታን ከእናት ሆሪዞታል አልተፈጠረም። በልምድ በማየት በማስተዋል፣ እንዲሁም ደግሞ የተፈጥሯዊ ስጦታ የተወሰነ ኑሮት ያንን በማጠናከር ካልሆነ በስተቀር የሰው ልጅ ማንኛውም ነገር ችሎ አይወለድም። አንድ ሰው በጣም ማጠብቁት ቴክኒሻል ሆኖ ስታገኙት ያ ሰው ከእናት ሆሪዞት ተወልዶት አይደለም። በሂደት በትምህርትና በለውጥ መካከል ያገኘው የችሎታ ውጤት ነው። ስለዚህ ማንኛውም ሰው እስኪችል ድረስ የማይችል ሰው ነበር፣ ግልጽ ነው። የማይችለው ሰው ደግሞ ትግስት ኑሮት፣ ጽናት ኑሮት፣ ብርታት ኑሮት እንዲችል ያደርጋል ማለት ነው። እንዲችል ይሆናል። ስለዚህ ሁላችንም ይሄንን መከተል ይጠበቅብናል። ብቻ ብቻ አንተ አንተ

ያ ሳስብህ አያሳስብህ። ብቻ አንተ መገስገስህን አታቁም እንጂ ቶሎ መድረስህ አያሳስብህ። ብዙዎቻችን ይህንን ማንጠቀመው ለምን ይመስላችኋል? ከወዲሁ ተስፋ ስለምንቆርጥ። መቼ ነው የምደርስ፣ መቼ ነው የምጨርስ፣ መቼ ነው ይህንን ማደርገው? አየህ፣ ይሄ ችግራችን ምንድን ነው? አስቀድመን ተስፋ ቆራጮች በመሆናችን ብቻ ይህንን ትዕግስት አጠን ወዲያውኑ ለመጨረስ የዘወትር ጉጉታችን ነው። ነገር ግን አንተ የሚጠበቅብህ ምንድን ነው? መገስገስ ወይም መሄድ ነው። በምትሰራው ስራ ላይ ሂድ፣ ተጓዝ፣ ተራመድ ብሎ ለመድረስ አያሳስብም። እዛ የምትፈልግበት ደረጃ እስከምትደርስ ብዙ መሰናክሎች ይገጥሙሃል። መንገዶች ሊቆራረጡ ይችላሉ፣ ሊዘጋጉ ይችላሉ። ተስፋ ሳትቆርጥ መድረስ ከፈለግህበት ቦታ ግን ትደርሳለህ። ረጋ ብለህ ሄድ፣ ትደርሳለህ ከሮጥክ እዛው ሳድረስ ትቀራለህ። ስለዚህ ምንድነው ማድረግ የሚጠበቅብን? ብዙዎቻችን በተለይ በትምህርቱ አለም ላይ ስንመጣ ብዙዎቶቻችን አሉ ምንድነው የሚሉት፣ ዛሬ አልቻልኩም። ትናንት ተምረው ዛሬ አልቻልኩም ይላሉ። እነገ ተምረው እነገ በኋላ አልቻልኩም ይላሉ። ይሄ አይደለም። ዋናው አላማችን ምንድን ነው? በእርግጥ ለማወቅ ጉጉት ስላደረብን ነው እንደዛ ምንለው ነገር ግን ነገር ግን ለማዋቅ ጉጉት እንኳ ቢኖርብን እስከ መጨረሻው ነው ማየት ያለብን። የኛ ለውጥ ለራሳችን አይታየንም፣ ለውጣችን ለሰዎች ይታያል። ስለዚህ እናንተ ማድረግ ያለባችሁን ነገር ብቻ አድርጉ፣ ስለሌላው አይመለከታችሁ። ማንበብ አይደለም የምትፈልጉት ተማሩ። ማንበብ አይደለም የምትፈልጉት በትግስ ተከታተሉ። መለወጥ አይደለም የምትፈልጉት እንድትለወጡ ትግስት ይኖራችሁ። ከዛ በተጨማሪ ሌላውን ለሚመለከተው ተውት። ምክንያቱም የኛ ለውጥ የሚመለከት ሌላ ሰው አለ እኛ በራሳችን ትናንት የነበርንበትን ስለምንረሳ፣ ስለዚህ ማንኛውም ሰው በተለይ ትምህርት ላይ ፊደል መቁጠር የማትችሉትን ዛሬ ፊደል ቆጥራችሁ ግን አላነበብኩም እያላችሁ ከመጪው ይልቅ ረጋብላችሁ ፊደላትን በደንብ ማጥናት በደንብ ማጥናት ይጠበቅብናል፣ ለማንበብ መሞከር። ከዛ በኋላ ለውጣችን በሂደት እናገኘዋለን እንጂ ግዴታ በቃ ዛሬ መድረስ አለብኝ፣ ዛሬ ማንበብ አለብኝ ማለት አስፈላጊ አይደለም። አይደለም እናንተ የሚጠበቅባችሁ ምንድን ነው? መማር፣ መማር፣ መማር ነገ ለውጣችሁን ታገኙታላችሁ። ስትማሩ የዚህን ቀን እጨርሳለሁ ብላችሁ ገደብ አትስጡት። ምናልባት ለጥንካሬ ይሆናል። አዎ ዛሬ ጀምረን ለዛሬ ሁለት ወር ማንበብ አለብኝ ብላችሁ መወሰናችሁ ለጥንካሬያችሁ መሰረት ነው። ነገር ግን በዛ መሀል ደግሞ ያንን ነገር አልጨረስኩም ብላችሁ ሌላ ሕይወት እንዲፈጥርባችሁ ወይም ሌላ ጥያቄ እንዲያነሳባችሁ መሆን የለበትም። ማቀዳችን መልካም ነው። ከዚህ ቦታ እስከ በዚህን እስከዚህ ዚህ ጊዜ መድረስ አለብኝ ማለታችን መልካም ሆኖ፣ ግን ያንን ቦታ ሳንደርሰው ስንቀር ለምን አልደረስኩም ብሎ ራስን ማስቆጨት ወይም ራስን ማንሰላሰል ተገቢ አይደለም። ምክንያቱም የሚፈለገው የቱንም ያህል ጊዜ ውሰድ፣ የቱንም ያህል ማንበብና መጻፋችን ከሆነ እስከ መጨረሻው ድረስ ተጋፍጠን በትዕግስት እንድናለብና እንድንጽፍ የማድረግና ትናንት እጃችን ወይም ጣታችን ከምንሰድበት የአሻራ ፊርማ ወረቀት ወረቀት ላይ እስክርቢቶ ይዘን እንድንፈርም የማድረግ ሁኔታ ስለሆነ አላማችን እሱን የመቀየርና ሌሎችንም ጸሎት ማድረግ የምንፈልገው ቴክስት መጻፍ የምንፈልገው ቁራን መቅራት የምንፈልገውን ነገር ሁሉ ረጋ ብለን በትግስት ስናደርገው ያን የምንፈልገውን ነገር እናደርጋለን ወይም እናገኛለን ማለት ነው። አብራችሁን ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ። የዚህ ቻናል አዲስ የሆናችሁ በድጋሚ ላይክና ሸር እንዲሁም እንዲሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባር ቤተሰቦቻችን ደግሞ ላይክና ሸር እያደረጋችሁ ያደረጋችሁ በቤተሰብ ሆኖ እርታ ለሌሎች አዳርሱ። አብራችሁ ስለነበራችሁ ከልብ ከልብ ነው ማመሰግነው። በሌላ ክላስ ከምንገናኝ መልካም ጊዜ ተመኘው።